እውነት በዛሬው ቪዲዮ በጣም ተሰምቶኛል። እንግዲህ ቡራ የውስጡን የተሰማውን ነገር አውጥቶ ተናግሯል። ካይሚ ጋር ያለኝን ነገር የመጨረሻ ነው፣ ከዚህ በኋላ አይመለከተኝም፣ አያገባኝም በማለት መጥቷል። እውነት ለመናገር አንዳንድ ጊዜ ትግስት እንደሚያልቅ አውቃለሁ፣ ግን የሚያምረውን ህይወታችንን በገዛ እጃችን በትንሽ ነገር እንደዚህ ብጥብጥ ማረጉ አስፈላጊ ነው ብዬ አላስብም። ሀይሚም እዚህ ጋር ይበቃሻል በቃ ዛሬ ቡራ የምር እኔ ከዚህ በፊት የማስበው ቡራ ይሄን ፕራንክ እንደሚያውቅ ሀይሚና ቡራ ፋሲል ተመካክረው እንደሚሰሩ ነበረ እኔ ስረዳው የነበረው ነገር፣ ግን ዛሬ ባየሁት ነገር እንግዲህ ቡራ አያውቅም። ሀይሚዬ ስራው መስራትሽ እንዳለ ሆኖ፣ ግን እዚህ ጥግ ድረስ መሄዱ ያንን የሚያምር ህይወት ማስታወቂያዎችና የሚያምር ፍቅር ማበላሸቱ ጥሩ አይደለም፣ ላንቺም ቢሆን ማለት ነውና ዛሬ እንግዲህ ቡራ የምር ከልቡ ነው ብዙ ነገር የተናገረው። አንደኛ ከተናገራቸው ነገሮች አንድን ሰው ልቡ ውስጥ ገብታችሁ ምን እንደሚያስብና ምን እንደሚፈልግ አታቁም። ነገር ግን በሚያረጋቸው ሪያክሽኖች ምን እንደሚያስብ፣ ምን እንደሚፈልግ መገመት ትችላላችሁ። ሀይሚም ደግሞ ከፋሲል ጋር የምታረጋቸው ነገሮች ከእሱ ጋር የሆነ ነገር እንደምትፈልግ ወይንም ከእሱ ጋር መቀጠል ፍላጎት እንዳላት ነው እኔ የተረዳው። ስለዚህ ከዚህ በኋላ ከሀይሚ ጋር ያለው ነገር አይመለከተኝም። እንላይ ቡረህንን የተናገረበት እኔ እንደተረዳሁ ከሆነ ቤተሰቦች ምንድነው ከዚህ በኋላ ምንም ነገር ቢፈጠር ከፋሲል ጋራ እስከ ሞትም ልደርስ እችላለሁኝ፣ ልገለው ሁላ እችላለሁ። ስለዚህ ይሄ ነገር መሆኑ ከመሆኑ በፊት እኔ ራሴን ማግለል አለብኝ፣ ከሁለቱ ማራቅና ወደ እናቴ ወደ ቡታጅራ መሄድ ይፈልጋለሁ ን ያለው ይሄን ያለበት ምክንያት፣ ቤተሰቦች፣ አንድ ሰው ከልቡ ሲከፋው፣ የሆነ ምርር ሲለው ኦር ደግሞ ታግሳችሁ ታግሳችሁ ትግስታችሁ መጨረሻ ደረጃ ሲደርስ፣ ምንድነው የምታደርጉትኝ? መሸሸጊያ ስላችሁ፣ መሸሸጊያ ስላችሁ፣ በቃ ስሜታችሁን ፍላጎታችሁን የሚረዳችሁ ሰው ነው የምትፈልጉት ቡራም ደግሞ ወደ እናት እሄዳለሁ ያለበት ምክንያት ያ ነው። ና ሀይሚዬ፣ ባክሽ ተመለሽ። በቃ ያንን የሚያምር ፍቅር ያንን በቃ ማን እንዴት ብዬ ድንገራችሁ። የእነሱን አንድነት ታውቃላችሁ። ቡራም ደግሞ ስቲል እስካሁን እኔ ሀይሜን እወዳታለሁ፣ ፈልጋታለሁ። ግን የሷ ፍላጎት ደግሞ እኔ ምላትን አሰማማው ጫት ጥጭ ስላት ትወጣለች። እሱ አንድ ቴክስት ሲልክላት እሱ ጋር ትሄዳለች። ና እኔ ሜቢ በመሀል የመጣሁ አይነት እንደዛ ነገር ነው ስሜቱ። ማለት ከዚህ በፊትም ፋሲል እያለው ነበር ከህይወታችን ውጣልን አንተነ በመሃል የመጣው እኔና እሷ ገና ድሮ ነው የምንተዋወቀው ሁላ እያለ ነበር ሀይሜም ከተዋወቅን ቆይተናል ብላለች። ይሄ ማለት ደግሞ ለቡራ ምን አይነት ስሜት እንደሚያስተጋባ አስባችሁታል? ኢቭን እንኳን በሁለት ወንዶች ላይ ለምንድን ነው የምትጫወቱ? በሁለት ሰዎች ላይ ለምን ትጫወታለች? ስለዚህ እኔ ራሴ ማግለል አለብኝ፣ እሷ ራሷ እንደፈለገች አድርጋ መወጣት ትችላለች ሁላ እያለ ነበር እና ከልቡ ያለው ነው አውቶ የተናገረው። እኔ እንደተረዳሁት ከሆነ ቡራ ጋር ያለው ስሜት ምን መሰላችሁ? ቤተሰቦች ይሄን እንዲናገር ያደረገው የገፋፋው ነገር እኔ እንደምፈልጋት፣ እኔ እንደምሳሳላት፣ እኔ ፋሲልስ ትወደኛለችው የሚለው ነገር ግራ ስላጋባው ነው። ፋሲል ጋስ ያላት ነገር ምንድን ነው የሚለውን ነገር ማጣራት ስለፈለገ ነው እንጂ ይህን ቃላት የተጠቀመው። እኔ በጭራሽ ቡራ ሀይሚን ጨክኖ ልቡ ጨክኖ ይተዋታል ወይንም ደግሞ ማለት በቃ ራሷ ትወጣው ብሎ ነገሮችን ወደ ኋላ ይተዋል ብዬ አላስብም። እሱም ደግሞ ተናግሯል ለሀይሚ ምን አይነት ፍቅርና ቦታ እንዳለውና ያን ነገር ለማወቅ ሲል ያደረገው ድርጊት ነው ብዬ ነው የማስበው። ሀይሚም ደግሞ አይታችኋታል፣ አንተ ትተኸኝ ለማን ነው ትተኸኝ የምትሄደው? ለእሱ ትተኸኝ አትሄድ እንድትሆኝ አልፈልግም፣ ከአንተ ውጭ ማን አለኝ? እኔ ኮ ከአንተ ጋር ነው መኖር የምፈልገው ላጣ አልፈልግም ሁላ እያለችው ነበርና፣ ሀይሚዬ የምታስተካክው ነገር አለ። ቡራም ደጋግሞ ሀይሚ ጥፋተኛ ናት፣ ማወቅ አለባችሁ፣ ማመን አለባችሁ እያለ ነው። ይሄ ጥፋት ነው ብዬ ላስብ ይከብደኛል። ስላችሁ ሀይሚ እዚህ ጋ ስራ ነው እየሰራች ያለችው፣ ለቡራም ቻናል ለእሷም ቻናል እድገትን ነው እያደረገች ያለችው። ግን አንዳንድ ጊዜ እኔ ከድሮም ጀምሮ የምናገረው ነገር አለ። ፕራንክን ቢሆን በልኩ ነው መሆን ያለበት። የሰው ልጅ ተስፋ እስከሚቆርጥ ማለት እስከሚጠራጠር እየወደዳት ሀይሚ ለፋሲል ምን አይነት ቦታ አላት አንድ ሰው ከባድ ነው። ሪል የሆነ ነገር ቢሆን ቀለበት እስከ ማድረግ ማለት ፋሲል ና ሀይሜ የተገናኙት ቡራና ሀይሜ አብረው በነበሩበት ሰዓት ነው፣ እኔ እንደማውቀው ድረስ። እንግዲህ እነሱም የተናገሩት እንደዛ ነው። ከአምስት ወር በፊት ነው ቀለበቱ የተደረገው። ኦር ደግሞ ማውራት የተው ነው ብላለች አይደለ ሀይሜ። ይህ ማለት ቡራ በሀይሜ ህይወት ውስጥ ነበረ ገና ከድሮ ጀምሮ። ብዙ የፍቅር ቃላቶችን ይገልጽላት ነበር ቡራ። ሀይሜም ተመሳሳይ እና እኔ ሲመስለኝ ብዬ የምናገረው ቡራና ፋሲል ሀይሚ አንድ ላይ ተመካክረው እየሰሩ ነው ብዬ ነበር። እስከ ዛሬ የማስበውም የምናገረውም ከማየው አንጻር ማለት ነው። ቡራ ጋር ና ሀይሚ ጋር ያለውን ነገር ፋሲል ጋር ያለውን ነገር ከማየው አንጻር ሀይሚም ደግሞ እንደዚህ አጨክንበትም ብራንኩም ለብዙ ጊዜ አታስቀጥለውም ከዚህ በፊት ብዙ የተፈጠሩ ነገሮች አሉ ብዬ ስለማስብ ማለት ነው። ለብቻዋ እየሰራች አይደለም እያሉ እየተከራከረ ሁላ ነበር። ዛሬ ደግሞ ሲናገር ቡራን ሳይው በቃ ከልቡ እየመነጨ ሁሌ እንዴት ክፍት ያለው ምርር ያለው ከልቡ አላ እንድስ አይነት ነገር ነው አውቶ ሲናገር አሁ ቶ ቢናገረውም ቃላቱን ግን ሀይሚን ለመፈተን ኦር ደግሞ ሀይሚ ለእኔ ምን አይነት ስሜት አላት የሚለው ልክ ሀይሚ ለቡራ ፈተና እንደምታስቀምጥለት ሁሉ ቡራም ደግሞ ሀይሜን እየፈተናት ነው የሚመስለው። በጭራሽ በበዓሉ ኦር ደግሞ ሀይሜን ትቷት ወይም ለፋሲል አጋፍጧት ትቷት ይሄዳል የሚል ሀሳብ የለኝም። ሀይሚዬም ደግሞ ፕራንክ በልኩ ሲሆን ነው። መልካም ያንን የመሰለ የተዋበ ፍቅራችሁን ውሃ መከለስ ጥሩ አይደለም በትንሽ ነገር። በነገራችን ላይ ሰይጣን ማለት ነው ቀዳዳ ነው የሚፈልገው፣ መግቢያ ቀዳዳ ካገኘ ገብቶ ብጥብጥብጥ ነው የሚያደርገው። እና እዚህ ደረጃ ይደርሳል ብላ ስላላሰበች ሀይሚዬም በጣም ደንግጣለች። በጣም ከፍቷታል። እንዲያውም ከቡራ በላይ እሷ ናት ነበረች እየተበሳጨች የነበረው በቃ ይቅርታ፣ ከዚህ በኋላ የምትለኝን ነገር ሰማለው። አይለመደኝም። ያው ቡራ በጣም ያበሳጨው ሱቅ አትውጭ ስልሽ ለምን ትውጫለሽ? በቃ የሚታዘዙ ሰዎች አሉ፣ በስልክ ደውለሽ እንዲያመጡልሽ አድርጊ እያላት ነው። ይህን ያለበት ምክንያት ደግሞ ለሀይሚ ካለው ፍቅርና ለእሷ ስለሚሳሳላት የሆነ ነገር ትሆናለች ብሎ ስለሚያስብ ነው እንጂ ሌላ ነገር አይደለም። ሀይሚም ደግሞ የምትወጣው ያው ስራ እንደሆነ ፕራንክ እንደሆነ ስለምታቅ ነው፣ ምንም ነገር እንደማይፈጠር እርግጠኛ ስለሆነች ነው። ኢቨን እንኳን በመሀ በመሀል በመሀል በሱ እርግጠኛ ነሽ ማለት በጣም እርግጠኛ ነሽ በሱ ስለዚህ እኔ ከህይወትሽ መውጣት አለብኝ እያለት ነበረና ይሄ ነገር ፕራንኮ ረጅም ጉዞ መጓዝ የለበትም ሀይሜም ደግሞ ቤትሽ ሆነሽ ማዘዝ ትችላለሽ እነሱ እንዲደክሙ ወይንም እነሱ ትልልቅ ናቸውን ይሄ እጅ ማምጣት እችላለሁ እያለች ነበረ ይሄ ስራቸው ነው አንደኛ ሁለተኛ ደግሞ ጊፍትም ይሰጣቸዋል እናንተ ስታዙ ስልክ ደውላቸው አምጡል ስትሉ አንደኛ ጊፍት ትሰጣላችሁ ሁለተኛ ደግሞ እዛ የተቀጠሩበት ስራቸው ነው ገባችሁ አይደለ ለእነሱ ካዘናችሁ ደግሞ ጊፍት ነው የምሰጡትኝ እና ሀይሚም ቡራን እየተዳፈረችው ወይንም የእሱን የሚላትን ነገር ሳሰመው ቀርታ ሳይሆን ስራ እየሰራች እንደሆነ ስለምታምንበት ነው። ቡራም ደግሞ ያው አንዳንድ ጊዜ ወንዶች ምንድን ነው ተሰሚነት ይፈልጋሉ። በቃ የሆነ ነገር ሲናገሩ እነሱን እንድትሰሟቸው፣ እንድታዳምጧቸው በቃ የራሴ የግሌ ነች ብለው የሚያስቡትኝ የሚሉትን ነገር ስታደርጉላቸው ነው በጣም የሚደሰቱት፣ ለእናንተ ትኩረት የሚሰጡትና ያ ነገር ለምን አልተደረግልኝም በሚል ነው። ቡራም ትንሽ ያው ሀይሚን እየፈተናት ያለው ብዬ ነው ማስበው እንጂ ከቡራ እንኳን አይደለም ከልቡ ይሄን ነገር ሊያደርገው ቀርቶ ቃሉን ሲጠቀም ራሱ እኔ በጣም ደንግጫለው። ማለት እን ላይ ኦር ደግሞ የመጨረሻችን ነው፣ ከዚህ በኋላ አይመለከተኝም፣ ስለሱ አያገባኝም ቡራ መቼም አይልም። ማለት በቃሉ ሊጠቀመው ይችላል እንጂ ልቡ ሁለት አይነት ማለት እኮ ነው። ልቡ ሌላ ነው የሚጠቀመው ቃል ሌላ ነው። ይህን ያደርገበት ደግሞ እንዳልኳችሁ ሀይሚን እየፈተነ ወይንም ሀይሚ ይ ለእኔ ምን አይነት ቦታ አላት፣ ልክ እኔ ለእሷ እንደምሳሳ እንደምሆንላት ሁሉ ለእኔ ትሆንልኛለች የሚለው እያጣራ ነው እኔ ብዬ የማስበው። አንደኛ ሁለተኛ ደግሞ መገዳደል ደረጃም አያስደርስም ያው ማለት ከዚህ በኋላ የሚቀጠሉ ነገሮች ካሉ እዚህ ደረጃ እንደርሳለን እያለ ነበረ። ስለዚህ ሀይምዬ ነገሩን በአጭሩ ለመቋጨት ሞክሪ፣ ላንችም ደግሞ ፈተና አይሆንብሽ። ማለት ያንን የሚያምር ሕይወታችሁን ፍቅራችሁን፣ ሳቃችሁን በእንደዚህ ብጥብጥ ብሎ እኔ ማየት አልፈልግም። አንደኛ ደረጃ ሁለተኛ ደረጃ ደግሞ አሁን መጪው በዓል ነው። ቡታጅራ ላይ ትሄዳላችሁ፣ እርግጠኛ ላይ ቤተሰብ ጋር ሁለታችሁም። በተለይ ደግሞ ቡራ ያው በቅርቡ ወንድሙም ስለሚያገባ ቡታጅራ ላይ ይገኛል። ሀይሚም ደግሞ እንድትሄዳ አብራችሁ ነገሩን ፈታችሁ ነገር አስተካክላችሁ አብራችሁ እንድትሄዱ እንፈልጋለን። በዚሁ ከቀጠላችሁ ትልቅ ደረጃ እንደሚደርስ እኔ ምንም አልጠራጠርም። ማለት ሀይ ብዬ ፕራንክ መሆኑን በቃ ተናገሪ፣ እኛ ሁላችንም እናውቃለን። ቡራ ደግሞ ምናልባት ነገሮች ልክ እንደኛ ማለት በቃ አላስተዋለም ይመስለኛል። አንዳንድ ጊዜ ማለት አጠገባችን ያለውን ነገር ከማየት ይልቅ እሷ ምንድን ነው የምትፈልገው የሚለውን ነገር ያሰበ ስለሚመስለኝ ነው እዚህ ደረጃ ደረሰው። እኔ እንዲያውም ዛሬ የሚያልቅ ሁላ ነበር የመሰለኝ። ምክንያቱም ሰሞኑን የሚመጣው ህማማት ነው። ህማማት ላይ ደግሞ ሁለቱም ክርስቲያን ናቸው። ከክርስቲያን ደግሞ ብዙ ነገር የሚጠበቅበት ሰዓት ነው። ቢሆንም ግን ይሄ ስራ እዚህ አካባቢ በቃችሁን። መልካም ነው እንደኔ ማለት ነውና ያው ቤተሰብን በጣም የሚወዷቸው ቤተሰቦች አሉ። እነሱም ይጨነቃሉ። ለእነሱ ማስቡ፣ ሀይሚና ቡራ ይበቃችኋል። ረጅም ፕራንክ አትሄዱ። በቃ ማለት ጥሩ አይደለም፣ ለህይወታችሁ ራሱ ማለት ነው። በዓል ላይ እንደዚሁም የቡራ ወንድም ሰርግ ላይ ሁለታችሁ አብራችሁ እንድትገኙ እንፈልጋለን፣ ማየት ፈልጋለሁ። እኔ እንደግሌ ማለት ነው። ሁለቱም ተለያይተው ማየት አልፈልግም። እስቲል ቡራም እንደማይተዋት እርግጠኛ ነኝ። ሀይሚዬ ማለት ነው። እንዲያውም ተናዳ ስትሄድ ተከትሏት ሁላ ነበር እንዳያችሁት።